ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት አራት 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአሜሪካን ሀገር ዋሽንግተን ዲሲ ስቴት ዲፓርትመንት በአማራ ማህበራት የተጠራ የተቃውሞ ሰልፍ ሊካሄድ ነው። ዝርዝር መረጃ አለን። በጎጃምና በጎንደር ቀጠናዎች የተጠናከረ ውጊያ ሲካሄድ፣ የአገዛዙ ጦር በበኩሉ በፋኖ ተቋማት ስም ሀሰተኛ መረጃዎችን እያሰራጨ ነው። የአውደ ግንባር መረጃዎችን ትሰማላችሁ። ከውጭና ከውስጥ በተቀነባበረ ስሌት የቤተክርስቲያናቸ ሰዎቻችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል ሲሉ አቡነ ማቲያስ ገልጸዋል። የፓትሪያርኩን መልእክት ይዘናል። በትግራይ ክልል ከተሞች ከትናንቱ የቀጠለ የወታደሮች የተቃውሞ እንቅስቃሴ ተካሂደዋል። ውድ አድማጭ ተመልካቾቻችን፣ አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችው ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአሜሪካን አገር ዋሽንግተን ዲሲ ስቴት ዲፓርትመንት በአማራ ማህበራት የተጠራ የተቃውሞ ሰልፍ ሊካሄድ ነው። አማራ በማንነቱ በገዛ ክልሉ በአገዛዙ እየደረሰበት ያለውን የዘር ጭፍጨፋ የሚቃወም የተቃውሞ ሰልፍ በአሜሪካን አገር ዋሽንግተን ዲሲ ስቴት ዲፓርትመንት ፊት እንደሚካሄድ ተገልጿል። የዓለም አቀፍ የአማራ ህብረት አባል የሆኑና የሰልፉ አስተባባሪ ዶክተር ነጋሽ ለሮሃ በሰጡት አስተያየት ነገ በኢትዮጵያ አቆጣጠር ጥቅምት 5 2018 ሰልፍ መጠራቱን ተናግረዋል። አገዛዙ በሰማይ ላይ የበላይነቱን በመጠቀም በፋኖ ስም ንጹሐን አማራዎችን እየጨፈጨፈ ነው ሲሉ ገልጸዋል በዚህ ጥቃት ሰለባ የሚሆኑት ንጹሐን ህጻናት ሴቶች የእምነት ቤቶች ናቸው ያሉት አስተባባሪው ቤተ እምነቶች መሰረተ ልማቶችና የደረሱ ሰብሎች ይመታሉ ብለዋል በመሆኑም ጥቃቱ ከፍ ያለ ጉዳት ስላለው ይህን ለማውገዝ ነው ሰልፍ የጠራ ነው ብለዋል አሁን እንግዲህ ያው ነገ በኦክቶበር አስራ አምስት ማለት ነው ወይም በእኛ ጥቅምት አምስት በዋሽንግተን ዲሲ በስቴት ዲፓርትመንት ሰልፍ ተጠርቷል። ይኸውም ሰልፍ ምንድነው? በአማራ ግዛት፣ በአማራ ክልል በሁሉም ቀጠናዎች የሰማይ የሲሜትሪ ስላለ በሰማይ በኩል የበላይነት ስላለ ያንን በመጠቀም ጥቃት እየተደረገ ነው፣ በሰፊው መጠነ ሰፊ የሆነ ይህ ጥቃት ደግሞ እንደተባለው ያው የእነሱ ታርጌት ተብሎ የሚነገረው ፋኖን እናጠፋለን የሚል ነው ነገር ግን ሰማይ ላይ ሆኖ የሚደረግ ነገር ምንጊዜም ቢሆን የምናውቀው ያው ለጥርጊያ ለመሬት ላይ ላለው ወታደር ጥርጊያ ለመክፈት እንጂ በሰማይ ውጊያ አንድ አገርም ሆነ አንድ ቡድን ጦርነትን እንደማያሸንፍ ይታወቃል። እና አሁን ኢትዮጵያ ውስጥ በተለይ በዚህ ጥቃት በአብዛኛው የጥቃቱ ሰለባ የሚሆኑት በመጀመሪያ ሰዎች ናቸው። የሰው ህይወት ነው የሚጠፋው፣ ምንም ሳይመርጥ ማለት ነው። ህጻናት ሊሆኑ ይችላሉ፣ ሴቶች ሊኖሩ ይችላሉ፣ አረጋውያን፣ የእምነት አባቶች፣ ማንኛውም ሲቪሊያን። ሁለተኛ ከዚያ ቀጥሎ ደግሞ የእምነት ቤቶችም ይወድማሉ፣ አላማው የሚያምነው የእምነት ቤቶች፣ የእስልምናም የክርስትናም። እንደገና የቤት እንስሳት ደግሞ አብረው ይወድማሉ በዚህ ጥቃት ደግሞ ከዚያም አልፎ ደግሞ አዝርትም እንደዚሁ ያው ያም ደግሞ ራብንና ችግርን ስለሚያመጣ ሰብሉ በሙሉ የዚያም ውድመት ይኖራል። እንደገና ደግሞ የአካባቢ ኤኮሎጂው ዛፉ አካባቢ ሁሉ ያው ይመታል እና ብዙ ጉዳት የሚያደርስ ነው ከሰው ህይወት በተጨማሪ ማለት ነው። እና ይሄ ይሄ ጥቃት ጉዳቱ በጣም ከፍተኛ ነው። ምክንያቱም አንደኛ ሰላማዊ ሰዎችን ነው የሚያጠቃው፣ ብዙ ጉዳት ይደርሳል። ሁለተኛ ነገር ደግሞ ይህንን ጥቃት እናደርሳለን ብለው የጀመሩት ሰዎች በዚህ ጥቃት ምንም አይነት ግብ አይገኝም፣ ግብ አይገኝም። ይህንን ጥቃት በማድረስ እንደገና እየተባባሰ የህዝብ ምሬት እየጨመረ ከመሄድ በስተቀር በሰማይ ላይ ሆኖ በሚደረግ ውጊያ የኤሪያል ዋርፌር ድል ድል አይገኝም። በዚህ ድል አይገኝም። ምክንያቱም የምናውቀው ትላልቅ ሀገሮች እንኳ በጣም በቴክኖሎጂ የተራቀቁ እንደ አሜሪካን ሀገር ብን እስራኤሎችም ቢሆን በሰማይ የሚያደርጉት ከዚያ ቀጥሎ የምድር ኃይል እንዲገባላቸው አሁን ያለው ወደ ኢትዮጵያ ውስጥ ሪያሊቲው ግን የምድር ኃይል ምንም አቅም የሌለው ስለሆነ እንደ በቀል አይነት ነው እንጂ የማሸነፊያ ዘዴ አይደለም። ይሄ በአማራ ህዝብ ላይ የተፈጸመ ያለውን ጭፍጨፋ ሁሉም ኢትዮጵያዊ ማውገዝ አለበት ያሉት ሌላኛው የሰልፉ አስተባባሪ አቶ ዮም ከአስር ሺህ በላይ የአማራ ተወላጆች በእስር ቤት ናቸው ብለዋል። ሰልፉን ያዘጋጁት ስድስት ድርጅቶች ቢሆኑም በርካታ ማህበራትና ድርጅቶች እንደሚሳተፉ አሳውቀዋል። ሁሉም ኢትዮጵያዊ እዚህ ላይ እንዲሳተፍ ያስፈልጋል። ዝም ካለን እየባሰ ነው መሄደው ስለዚህ ምርጫችን ምንድን ነው? መደራጀት፣ አንድ መሆን አለብን። አንድ ላይ ድምፃችንን ማሰማት አለብን። ይሄ ግድያ መቆም አለበት። ምንም ርኅራሄ የሌለው መንግስት ነው፣ ይቀጥላል። እየባሰ ነው የሚሄደው፣ እየባሰ ነው የሚሄደው። የታሰሩትን ተመልከቱ። የፓርላማ አባላት፣ እነ ክርስቲያን ታደለ የመሳሰሉ ጋዜጠኞች፣ መስከረም አበራ። ከአስር ሺህ ሰው በላይ እስር ቤት አለ የአማራ የማራ ዜጋ እና በግፍ እየተገደለ እየታሰረ ኢኮኖሚክ እቅባት እየተደረገበት አማራ ክልል አራት ሚሊዮን ልጆች ትምህርት ቤት አይ ነው። ይህንን እያወቅን ዝም ካለ ተባባሪ ሆንን ማለት ነ ስለዚህ በጣም ኢምፖርታንት ነው፣ ሙላችን መሳተፍ አለበት። ሁሉም ኢትዮጵያዊ ሁሉም መሳተፍ ያለበት ነው። የሰልፉ አዘጋጆች ድርጅቶች ስድስትን ቢሆኑም ብዙ ሌሎች ድርጅቶችም የተሳተፉ ናቸው። የአማራ ዲያስፖራ ግሎባል ፎረም፣ ዓለም አቀፍ የአማራ ህብረት፣ የዋሽንግተን አካባቢ የአማራ ማህበር፣ የዲሲ ግብረ ኃይል፣ የዲሲ የጋራ ግብረ ኃይል፣ የዋሽንግተን ዲሲና አካባቢ የአማራ ትዕይንት ህዝብ አስተባባሪ እና ሌሎችም ድርጅቶች ይሳተፋሉ። እነኝ ናቸው ዋናዎቹ፣ ስድስቱ ናቸው። በጎጃምና በጎንደር ቀጠናዎች የተጠናከረ ውጊያ ሲካሄድ ያገዛዙ ጦር በበኩሉ በፋኖ ተቋማት ስም ሀሰተኛ መረጃዎችን እያሰራጨ ነው። በአፋ ባሃ ምዕራብ አማራ ቀጠና አጼ ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ስር የሚገኙት አስር አለቃ ኤፍሬም አጥናፉ ብርጌድ አባላት ዛሬ ጥቅምት አራት 2018 ዓ ም ከንጋት ጀምሮ አዲስ ቅዳም ከተማ ውስጥ በመግባት ባደረጉት የጨበጣ ውጊያ በአገዛዙ ጦር ላይ ከፍተኛ የሰብአዊና ቁሳዊ ኪሳራ ማድረስ መቻላቸውን የእዙ ህዝብ ግንኙነት መምሪያ አረጋግጧል። ንጋት ጀምሮ እስከ ረፋድ ዘልቋል በተባለው በዚህ ውጊያ በቁጥር 19 ያገዛዙ ወታደሮች ሲገደሉ 27 የሚሆኑት ደግሞ ቆስሏል፣ ያለው እዙ በተጨማሪም 16 የነፍስ ወከፍ ክላሽንኮፍ መሳሪያ በፋኖ መማረኩን አረጋግጧል። ማርፈጃውን በተካሄደው ውጊያ በአዲስ ቅዳም ከተማ ውስጥ በሚገኙ በአዲስ ቅዳም ስላሴ፣ በአባይን ዓለም፣ በከብት ገበያ ና በባታ ቤተክርስቲያን አካባቢ መሽገው የነበሩ የጸረ አማራው ብልጽግና ቡድን ወታደሮች ናቸው እርምጃው የተወሰደባቸው የተባለ ሲሆን በዚህ ውጊያ ከወደ ፋኖ የተሰነዘረባቸው እርምጃ መቋቋም የከበዳቸው ቀሪዎቹ የብልጽግና ወታደሮች ሙትና ቁስለኛቸውን ሳያነሱ አድጓሚ ተብሎ ወደሚጠራው ተራራ ሸሽተዋል። ይህ በእንዲህ እንዳለ በሸዋ መራቤቴ አውራጃ በሚዳና ሬማ ከተማ ዙሪያ በብልጽግናው ፕሮፓጋንዳ ተታለው ከአገዛዙ ጋር ተሰልፈው በማወቅ የሚሆን ባለማወቅ ህዝባቸውን ሲበድሉ ቢቆዩም በቀጠናው ከተሰማራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ያቀረበላቸውን ጥሪ ተቀብለው ፋኖን እየተቀላቀሉ ይገኛሉ። ሁለተኛ ሳምንቱ ሲዞን ባስቆጠረው በቀጠናው እየተካሄደ ባለው ተከታታይ አውደውጊያ። የብልጽግናው ዙፋን አስጠባቂ ከመቼውም ጊዜ በላይ ያለ የሌለ ሀይሉን በሬማ ቀጠና ዙሪያ እያሰለፈ ይገኛል ከለሚ ከመራ ቤቴ፣ አለም ከተማ ከመንዝ ጊሼራቤል እና ከሚዳ መራኛ ከተማ በርካታ ሜካናይዝድ ሀይሉን ወደ ሬማ ከተማ በማንቀሳቀስ ሙሉ አቅሙን የተጠቀመ ሲሆን አጼ ዳዊት ክፍለ ጦር እልህ አስጨራሽ ተጋድሎ እያደረገ መሆኑን ክፍለ ጦሩ አስታውቋል። በተመሳሳይ ይህ ሰራዊቱ በገፍ እየፈረሰበት በሰራዊታችን ጠንካራ ክንድ እረፍት ያጣው የአማራ ተቋጠሉ የብልጽግና ወራሪ ሰራዊት በዚህ ሰዓት በሬማ አጎራባች ወረዳ በሆነችው በደራ አማራዎች ላይ ከሚዳና ደረራ ከሁለት አቅጣጫ ከባድ መሳሪያ እየተኮሰ የደረሰውን የገበሬዎችን አዝመራና ቤቶችን እየተቃጠለ መሆኑን የአካባቢው ነዋሪዎች ተናግረዋል። በሌላ በኩል ዛሬ ጥቅምት አራት ሁለት ሺ አስራ ስምንት ዓመተ ምህረት ከጠዋቱ አስራ ሁለት ሰዓት ጀምሮ የአፋ ባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር መብረክ ክፍለ ጦር፣ ቁራንበሳ ክፍለ ጦር፣ ፋናዩቤ ክፍለ ጦርና ጎንደር የበጋሻው ክፍለ ጦር አብዩ አሳምነው ብርጌድ በአራት አቅጣጫ ያገዛዙ ምሽግ ድረስ በመግባት የጨበጣ ውጊያና ቦምቡር ወራ የደረሰ እልህ አስጨራሽ ውጊ አድርገዋል። በሴጋ በአንባጨራ በአምባ ዙሪያና በደንጎርሳ ምሽጎች ያገዛዙ ኃይል የተቀጠቀጠ ሲሆን ከፍተኛ ቁጥር ያለው የብልጽግና ጥምር ኃይል ሙትና ቁስለኛ ሆኗል። ከማክሰኝት ደጎማና ከአርባያ ደጎማ የሚወስዱ ሁለቱን መንገዶች ዝግ በማድረግ ውጊያው የተካሄደ ሲሆን ያገዛዙ ኃይል ድጋፍ ለመስጠት በከፍተኛ ሁኔታ ችግር ውስጥ መግባቱም ታውቋል። ዚህም ሰበብ ክፉኛ የቆሰሉትን አባላቱን ወደ ከፍተኛ ሕክምና ማድረስ አለመቻላቸውም ተገልጿል። በውጊያው 15 የብልጽግና ወታደሮች ሲገደሉ 23ቱ ደግሞ ቁስለኛ ሆነዋል። ከዚህ ጋር በተያያዘ በትናንትና 2 ጥቅምት 3 2018 ዓ ም በስድስት አቅጣጫ ጎንደር የበጋሻው ክፍለ ጦርንና ታድሎ ብርሃን ክፍለ ጦሮችን ለመበተን ከፍ ሲልም ደግሞ ለመደምሰስ በሚል አቅዶ የመጣውን የጠላት ኃይል አሳፍረው መመለሳቸው ታውቋል። ውጊያው ከምንዝሮ አርሴማ እስከ አባይ ደንቀዝ ከፍተኛ ቦታዎችን ያካለለ ሲሆን ያገዛዙ ኃይል ከፍተኛ ወታደራዊና ፖለቲካዊ ኪሳራዎችን አስተናግዶ ሊመለስ ችሏል። ይህ በእንዲህ እንዳለ የብልጽግናው አገዛዝ የአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የፋኖ አመራሮች የእርስ በርስ ግጭት ውስጥ ገብተዋል በሚል የሐሰት ፕሮፓጋንዳ እየሰራ መሆኑ ይታወቃል። በዚህም በአፋብሃ ሚኒሊክ እዝ በላስታ ሳምኖ ኮርስም አወናባጅ የሐሰት መግለጫ በማውጣት ፕሮፓጋንዳ ሲሰራ ውሏል። ነገር ግን ይህን በላስታ ሳምኖ ኮርስም የወጣን መግለጫ ብዙም ሆነ ኮሩ እንደማያውቁት ተገልጿል። ከውጭና ከውስጥ በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉት አካላት ተበራክተዋል ሲሉ አቡነ ማቲያስ ገለጹ። አርባ አራተኛው የሰበካ ጉባኤ ዓለም አቀፍ መደበኛ ስብሰባ የቤተ ክርስቲያናችን ተግዳሮቶች በማንሳት በማየትና በመገምገም ለቤተ ክርስቲያን አሻጋሪና ጥበባዊ ውሳኔ እንዲያሳልፍ ሲሉ ቅዱስ ፓትርያርኩ ጥሪ አቅርበዋል። ፓትርያርኩ በመክፈቻ ንግግራቸው በሀገር ውስጥ በቤተ ክርስቲያን ዙሪያ ያለውን ችግር ሲገልጹም እኛም የዚህ ወገን አካል በመሆናችን የችግሩ ቀማሽ መሆናችን አልቀርም ሲፈርም በየቀኑ ካህናትና ምእመናን ይገደሉ ብናል። አብያተ ክርስቲያናት ይቃጠሉብናል። የእምነትና የህሊና ነጻነት በእጅጉ የሳሳ ሆኖብናል። አላስፈላጊ ጫናዎችም በስተውብናል። ከውጭና ከውስጥ ከተቀነባበረ ስሌት ከውጭና ከውስጥ በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል ብለዋል። ቅዱስ ፓትርያርኩ ቤተ ክርስቲያናችን ከነባሩ ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያለች መሆኗን ዘንግተው እንብላሽ እንዋጥሽ የሚለዋት ወገኖች በስተዋል በነኚህና በሌሎች ምክንያቶች አባቶች እንደ ልብ ተንቀሳቅሰው መስራት የማይችሉባቸው አጋጣሚዎች እየተፈጠሩ ነው። የወለጋው ችግር ለዚህ በዋናነት ተጠቃሽ ነው፤ በማለት በንግግራቸው የጠቀሱት ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ፣ ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም ብለዋል። ቤተ ክርስቲያን በረጅሙ ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲያምኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና ማድረግ የተዳደሩ ቤተክርስቲያንን በጥሩ ስብዕና በንጽህናና ና በቅድስና ጠብቀው ያስከበሩ እልፍ አላፍ አበው እንዳልነበሯት፣ ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚህ ምክንያት እየተሰናከሉ እንደሆነ እየተስተዋለ ነው ሲሉ አብራርተዋል። የገዳማትና የአብነት ትምህርት ቤቶች ችግሮችም በነበሩበት የልመና ኑሮ እየቀጠሉ ነው። በውጤቱም በችግር የሚኖሩ ገዳማት፣ የተዘጉ የአብነት ትምህርት ቤቶችና አብያተ ክርስቲያናት ከተበራከቱ ሰነባብቷል ብለዋል። ይህንን ሁሉ መልክ ማስያዝና ቤተ ክርስቲያንን ለቀጣዩ ትውልድ ማሸጋገር የሚቻለው በጥበብና በጥበብ ብቻ መስራት ሲቻል ነው ብለዋል ቅዱስ ፓትርያርኩ። በትግራይ ክልል ከተሞች ከትናንቱ የቀጠለ የወታደሮች የተቃውሞ እንቅስቃሴ ተካሄደ። የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዚዳንት ጋር ውይይት ቢያደርጉም በደሞዝና ጥቅማ ጥቅማጥቅም ጉዳይ ያነሱት ተቃውሞ ለሁለተኛ ቀን ቀጥሏል። የተሻለ ደሞዝና ጥቅማጥቅም የጠየቁ የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ጋር ትናንት ማምሻውን ውይይት ቢያደርጉም ተቃውሟቸው ለሁለተኛ ቀን በተለያዩ የክልሉ አካባቢዎች መቀጠሉ ተነግሯል። የትግራይ ኃይል አባላት ትናንት ሰኞ ጥቅምት 3 2018 ዓ ም በመቀሌ ከተማ አሉላ አባ ነጋ አየር ማረፊያ የሚወስደውን መንገድ ጨምሮ በርካታ መንገዶችን ዘግተው እንደነበር ተነግሯል። ወታደሮቹ የደሞዝ ጭማሪና ከቀድሞ የክልሉ ልዩ ኃይል አባላት ጋር የሚመጣጠን አበል እንዲሁም የመኖሪያ ቤትና ሌሎች ድጋፎች እንዲደረግላቸው ጠይቀዋል። የተቃውሞ ሰልፍ ዛሬ ማክሰኞ እለት ቀጥሎ እንደዋለና ተጨማሪ መንገዶችም መዘጋታቸውን ማረጋገጥ ችለናል። ላብነትም የትግራይ ኃይል አባላት ከመቀለ በስተሰሜን ምስራቅ 35 ኪሎ ሜትር ርቀት ላይ በምትገኘው አጉላ የክልሉን ዋና ከተማ ከውቅሮ ከአዲግራት እና ከሌሎች ሰሜናዊ ከተሞች ጋር የሚያገናኘውን ዋና መንገድ በመዝጋት በአካባቢው ያለውን የትራንስፖርት እንቅስቃሴ አግደዋል። አንድ የጊዜያዊ አስተዳደሩ ፕሬዚዳንት ጽህፈት ቤት ምንጭ ለአዲስ ስታንዳርድ እንዳረጋገጠው ሌተናል ጄኔራል ታደሰ ወረደ ውጥረቱን ለማርገብ በማሰብ በመቀለ ከተማ ተቃዋሚዎቹን አነጋግረው ነበር። ይሁን እንጂ የተቃውሞ ሰልፎቹ በዛሬው ዕለትም ቀጥለው ብለዋል።